ሰላም አለይኩም ወራህመቱላሂ ወበረካቱ። የመጽሐፍ ቅዱስና የቅዱስ ቁርአን ልዩነት ክፍል ሁለት። ባለፈው ክፍል አንድን ጀምረናል። እሱን ለማግኘት ወደ አካውንቴ ጎራ ማለት ትችላላችሁ። ከመጽሐፍ ቅዱስ ስንጀምር መጽሐፍ ቅዱስ ማንም ሰው ለአባቱ ቃልና ለእናቱ ቃል የማይታዘዝ ቢቀጡትም የማይሰማቸው እልከኛና አመፀኛ ልጅ ቢኖረው አባቱና እናቱ ይዘው ወደ ከተማው ሽማግሌዎች ወደሚኖሩበት ስፍራ በር ያምጡት። የከተማውንም ሽማግሌዎች ይህ ልጃችን እልከኛና አመፀኛ ነው፣ ለቃላችንም አይታዘዝም፣ ስስታምና ሰካራም ነው ይበሏቸው። የከተማው ሰዎች ሁሉ እስኪሞት ድረስ በድንጋይ ይውገሩት። እንዲሁም ክፉን ነገር ከመከላከልህ ታርቃለህ ኦሪት ዘዳግም 21 ከ18 እስከ 21። ቅዱስ ቁርአን ሰውንም በወላጆቹ በጎ እንዲያደርግ በጥብቅ አዘዝ ነው። እናቱ ከድካም በላይ በሆነ ድካም አረገዘችው፣ ጡት መጣያውም በሁለት ዓመት ውስጥ ነው። ለእኔም ለወላጆችህም አመስግን በማለት አዘዝ ነው። መመለሻው ወደ እኔ ነው። ሉቅማን 31 14 በሌላ አንቀጽም ቅዱስ ቁርአን ጌታህም እንዲህ ሲል አዘዘ እርሶን እንጂ ሌላን አትገዙ በወላጆቻችሁም መልካምን ስሩ። በአንተ ዘንድ ሆነው አንዳቸው ወይም ሁለታቸው እርጅና ቢደርሱ ፎህ አትበላቸው፣ አትገላምጣቸውም። ለእነርሱም መልካም ቃል ተናገራቸው። ለሁለቱም ከእዝነትህ የመዋረድን ክንፍ ዝቅ አድርግላቸው። ጌታዬ ሆይ በሕፃንነቴ በርኅራሄ እንዳሳደጉኝ እዘንላቸውም በል። አል ኢስራ 17 ከ23 እስከ 24 መጽሐፍ ቅዱስ፣ ማናቸውም ሰው ማናቸውም ሰው ድንግልና ያላትን ልጃገረድ ቢያጭ፣ ሌላ ሰውም በከተማ ውስጥ አግኝቶ ከእርሷ ጋር ቢተኛ፣ ሁለቱን ወደዚያች ከተማ በር አውጧቸው። ብላቴናይቱ በከተማ ሳለች አልጮኸችምና ሰውየው የባልንጀራውን ሚስት አስነውሯልና እስኪሞት ድረስ በድንጋይ ውገሯቸው። ኦሪት ዘዳግም 22 ከ23 እስከ 24 ቅዱስ ቁርአን ዝሙተኛዊቱና ዝሙተኛው ከሁለቱ እያንዳንዳቸውን ያላገቡ እንደሆኑ መቶ ግርፋት ግረፏቸው። በእነርሱም በአላህ ፍርድ ርኅራዬ አትያዛችሁ። በአላህና በመጨረሻው ቀን የምታምኑ እንደሆናችሁ አትራሩ። ቅጣታቸውንም ከምዕመናን ጭፍሮች ይገኙበት። አልኑር 24 ሁለት መጽሐፍ ቅዱስ ማንም ሰው ከእስራኤል ልጆች ከወንድሞቹ አንዱን ሰርቆ እንደ ባሪያ ሲያደርግበት ወይም ሲሸጠው ቢገኝ ያ ሌባ ይሙት። ኦሪት ዘዳግም 24፥7 እንደገና መጽሐፍ ቅዱስ ላይ አንድ ሰው በሬ ወይም በግ ሰርቆ ቢያርድ ወይም ቢሸጥ፣ በአንድ በሬ ምትክ አምስት በሬዎች፣ በአንድ በግ ምትክ አራት በጎች ይክፈል። አንድ ሌባ በር ሲሰብር ተይዞ ቢደበደብና ቢሞት ተከላካዩ የደም ባለ እዳ አይሆንም። ነገር ግን ፀሐይ ከወጣች በኋላ ከፈጸመ ሰውየው በነፍስ ግድያ ይጠየቃል። አዲሱ መደበኛ ትርጉም 1993 እትም፣ ኦሪት ዘፀአት 22 ከ1 እስከ 3። ቅዱስ ቁርአን ሰራቂውንና ሰራቂቱንም በሠሩት ነገር ለቅጣት ከአላህ የሆነን መቀጣጫ እጆቻቸውን ቁረጡ። አላህም አሸናፊ ጥበበኛ ነው። አልማይዳ 538 መጽሐፍ ቅዱስ፣ አንድ ሰው ሌሊት በሕልሙ ከባለ ዘሩ የፈሰሰ እርጥበት በሰውነቱ ቢገኝ ከሰፈር ወጥቶ በዚያው ይቆይ፣ ወደ ማታም ገላውን ይታጠብ፣ ጀንበር ስትጠልቅም ወደ ሰፈር ይመለስ። ቀለል ባለ አማርኛ የተተረጎመ የ1997 እትም ኦሪት ዘዳግም 23 ቁጥር እንደገና በመጽሐፍ ቅዱስ ላይ ይህን እናገኛለን። ማንም ሰው ካበላዘሩ የሚወጣ ፈሳሽ ቢኖርበት ያ ፈሳሽ ነገር እርኩስ ነው። ይህም ማለት ከበላ ካበላዘሩ ቢፈስ ወይም መፍሰሱን ቢያቆም ያው እርኩስ ነው። የሚተኛበትም ሆነ የሚቀመጥበት ነገር ሁሉ እርኩስ ነው። አልጋውም የሚነካውም ሆነ ወይም ሰውየው በተቀመጠበት በማንኛውም ነገር ላይ ሁሉ የሚቀመጥ ሰው ልብሱን አጥቦ ሰውነቱንም ታጥቦ እስከ ማታ ድረስ እርኩስ ይሁን። ፈሳሽ ያለበትም ሰው የሚነካ ሁሉ ልብሱን አጥቦ ሰውነቱንም ታጥቦ እስከ ማታ ድረስ የረከሰ ይሆናል። ፈሳሽ ያለበት ሁሉ ልብሱን አጥቦ ሰውነቱንም ታጥቦ እስከ ማታ ድረስ የረከሰ ይሆናል። ፈሳሽ ያለበት ሰው ንጹሕ በሆነ ሰው ላይ ምራቁን ቢተፋበት ያ ሰው ልብሱን አጥቦ ሰውነቱንም ታጥቦ እስከ ማታ ድረስ የረከሰ ይሆናል። ፈሳሽ ያለበት ሰው የነካው ማንኛውም የሸክላ ዕቃ ቢኖር ይሰበር። ከእንጨት የተሰራ ዕቃ ሁሉ በውሃ ይታጠብ። ፈሳሽ ያለበት ሰው ከፈሳሽ በሽታው በዳነ ጊዜ የነፃ እንዲሆን እስከ ሰባት ቀን ድረስ ይቆይ። ከዚያም ልብሱን ይጠብ፣ በንጹህ የምንጭ ውሃ አገላውን ይታጠብ፣ የነጻም ይሆናል። ቀለል ባለ አማርኛ የተተረጎመ 1997 እትም፣ ኦሪት ዘሌዋውያን 15 ከ2 እስከ 13። እዚህ ላይ ጥያቄ የምናነሳው የውጭ የምንጭ ውሃ በአቅራቢያው ከሌለስ? ቅዱስ ቁርአን ይህን ይለናል። እናንተ ያመናችሁ ሆይ ወደ ሰላት በቆማችሁ ለመቆም ባሰባችሁ ጊዜ የፊቶቻችሁን እጆቻችሁንና እስከ ክርኖች እጠቡ፣ ራሶቻችሁንም በውሃ እበሱ፣ እግሮቻችሁንም እስከ ቁርጭምጭሚቶች እጠቡ። የረከሳችሁም ብትሆኑ ገላችሁን ታጠቡ። አልማይዳ አምስት ስድስት እናም እንደነዚህ የመሳሰሉ ብዙ ልዩነቶች እያሉ ቅዱስ ቁርአን ከመጽሐፍ ቅዱስ ኮሩጃል አትበሉን። ይልቁንም ቅዱስ ቁርአን አራሚ፣ አስጠንቃቂ፣ ገሳጭ የሆነ ጌታ አምላካችን ዘንድ የተወረደ ነውና። ወሰላም አሌይኩም ወረሕመቱላሂ ወበረካቱ